ሴቲቱ ሚያሽከረክር ሲል ብትን ይላል። አንዳንዱ እንትንና የሚሰፉለት ደግሞ ሆኑ እኛው እንደዛ አንዳንድ ጊዜ ሳንዬ ማለት ነው። ሱፉን የሚያዘግልችሉት ሰዎች በጣም ወዳጆቹ የሆኑ መሆን አለበት። ገባን? ምን ማለት ነው? ሱፉን ያዘጋጁት ወዳጆች መሆን አለባቸው። ምን ይሆናል ወዳጆቹ ባይሆኑስ?

ትልቅ የየለ እኔ ከኋላ በቃ የሆነ በቃ ምን ልበላችሁ፣ ፀጉር ነገር ተስተካክሎ ከዚን ህዝብ መል ህዝብ መሀል ሙሽራ ተብለው ሁለት ግን፣ አቡዬ ማለት ወላሂ በጣም ያሳዝኛል። ለምን ቴም እንዳስቁ እስኪ እዛ እዛ ቦታ ላይ ሙቀት ዋለ ለረዥም ሰዓት ነው ያንም ቤሎ ለብሰ ቡርት ቦርሳና ጫማ ሲጀመር የለኝም

ት ቆማ ፀጉሯን ታካለች ፀጉርሽ ነው በመቀስ ቆርጠልሽ አቡዬ ግን ፊልም መስራት አለብሽ እ እኔ ከሀይሚ ጋር ነው ፊልም መስራት የምፈልገው። እኔ የሀይሚ ሀይሚ ጓደኛ ሆኜ በስት ፍሬንዷ ሆኜ ፊልም መስራት እፈልጋለሁ። ወስኛለሁ እያልኩሽ ነው ሴትዮ። ወሰነሻል በቃ ከሰገጥኩኝ። ዋናው ማሰገጥ ነው አደለ? ከሰገጥኩኝ ፊልም እንኳን ከአዶናይ ጋር የሆነ ቪዲዮ ሊሰራ ይችላል። ዋናው ማሰገጥ ነው። ግን ሴት ስቶኝ ማሰገጥ፣ ሴት ስቶኝ ከባድ ነው። ያው አልኩሽ እኮ። አረዬ ውብ እየምን ምን አይነት ስራ ይዛ ነው? እኔ ድምጿን ካሁን እሰማለሁ ድምጿን ካሁን እሰማለሁ እያልኩ ጠበቅኩኝ ነበረ። የውብን ድምጽ ላሰማሽ። አሰሚኝ እስኪ። ክፋቻትና ልች የሚ መከታ የኔ እህት እንዴት ነሽ? የኔ መከታ እንዴት ነሽ? ቆይ እንዴት ነው ብምትል? መከታ እንዴት እንዴት ሀይሚየ ነው? አሁን ማከታችን ማለት ነው። ማከታችን አንቺ ስል እኛን እየጠበቅሽ ነው። እኛን እየጠበቅሽ ነው።

አይቼ አይደለም የመጣሁት እኔ ጨርሼ፣ የኔ ጠንበላ ላይ አይዞሽ ገለቴ እኛም አይተን አይደለም የመጣ ነው። ዜሮ ይገባል። ያው አንቺ ዘግይተሻል ስትናግሪ፣ እኛ እኮ ደግሞ አይዛሽ ብለን ነው እኮ ቪዲዮ መስራት ስትይ እኮ የት ቆይታ ነው እያልኩ ነበር

ይምንም የራሷ አቡበ ቅጠምይሰት እና ታኪን የወዶች የኔ ጠንበለሎች የኔ ኩራ በ ነገሮችው